ስሙ ዘነቱ ጀማል ግቡ ሴቶች ዳላያቸው ሺፓቸውን እያሰዩ ያ ሰይዲ ያ ረሱሉላህ ይህ በረሱሉላህ ሰላቱ ወሰላም መቀለጥ ነው። እንዲህ አይነት የሱና ሰርግ የሚባል ነገር አናውቅም። እንዲህ የሱና ሰርግ ማለት መጨፈር ነው። እንዲህ የሱና ሰርግ ማለት አላህ አላህ እያሉ ረሱል ረሱል እያሉ መወዛወዝ ነው። በፍጹም ይሄ የሱና ሰርግ ሊሆን ይቀር እና የወጣጣዮች ሰርግ እራሱ አይደለም። ሄ ሄ እያሉ ማለት ነው። ከዛ በኋላ ኢስላማዊ ድጄ ነው። በጣም ተቀልዶ የለም እንዴ! በአናታችሁ ተዘቅዘቁ እንደሚባል የሚባል ነገር የለም። አሁን ይሄ ግለሰብ ሙነሽድ ነው ሙነሺድ ነው። ከዛ በኋላ እሱ ሽቀላይ እየሰራ ነው። በነገራችን ላይ እነዚህ ሰዎች በርካታ ብር ነው የሚከፈላቸው ዲጂ ተብለው። ከዛ በኋላ እንዲህ የተለያዩ መንዙማዎችን እያስቀወጡ ራሳቸውን እየዘፈኑ ምናምን ነገር ከዛ በኋላ ሰርጉ በሱና ምናምን ነገር ብሎ ታፔል ላይ ይሰራል። ረባክ ይህ አለማዊ ዘፈን ነው፣ በነገራችን ላይ ማለት ነው። እኔ ስልጥኛ ምናምን ባሳያችሁ ወይም ትግርኛ ምናምን ሙስሊም ያለበት ከዚህ ምንም ልዩነት የለውም ብራዘር ቅርጿን እያሳየች ከሴት ጋር እየጨፈር እኛ ከዚህ ነገር ምንድን ነው የምንማረው? ሴቶች ላይ ማፍጠጥ የሴቶቿ ሼፕ ምናምን ማየት ኢኮ የወንድ ልጅ ተፈጥሮ ነው ብራዘር። ከዛ በኋላ ይሄ የሱና ነው ምናምን ብለ ስታላግድ ደግሞ ትንሽ አታፍር። ይሄ ቪዲዮ ደግሞ ላሳያችሁ በጣም ስለገረመ ነው። ሰለላ ወሰለም ብር እየተሰጣቸው ነው እኮ ረዋይ አሶ ሰለላ አላ ሙሀመድ እየተባለ፣ ከዛ በኋላ ኪሳቸው የሆነ ኮንሰርት እንዳይመስላችሁ። ኮንሰርት ላይ አንዳንድ ሰዎች እየደነሱ ወይም ደግሞ እየጨፈሩ ምናምን የሆነ ብር ይለጠፍባቸው የለም። ዛሬ ላይስ ሰለላ አላ ሙሀመድ እየተባለ መድረክ ላይ ወጥተው ሴትና ወንድ እያስጨፈሩ ብር ይሸለማሉ። የያ ራሱ ወረወረችላቸው ብር ማለት ነው። እነዚህ ውሻዎች ስለሆነ ነው፣ ባይዘዊ ማለት ነው ምክንያቱም በዲን አልእስላም እየተተዳደሩ ስለሆነ ማለት ነው። አሳባችሁ በነገራችን ላይ አሱና ቲቪ ላይ የተለቀቀ መንዙማ፣ አሱና ቲቪ የአህባሾች የሽርክ ብሎን ደግሞ የቢዳ መናኸሪያ የሆነው አሱና ቲቪ ይሄ የቢዳ የሽርክ ከሱና የሚጻረርን ከተውሂድ የሚጻረርን ነገር የሚለቀቅበት ቻናል እና እዚህ ፔጅ ላይ ያገኘሁት ነው። ጀለባው ግን ኪስ ባይኖረው ሀሳባቸው አሁን መሬት ላይ ምናምን ቢጣል እርግጠኛ ነኝ እርስ በርስ በብሩ ይጣላሉ። እኔ ከዚህ በፊት በግጥም ተጣልተው የለም አሁን ደግሞ በብር ይጣሉ ነበር። ይሄ ግልጽና የማያሻማ ነው። በገሃዱ አለኝ የምናየው ነገር አሁን ሴቶች እንዲህ እንዲ ከየት የመጣ ነው እንዲህ እንዲህ እንዲ ወላሂ ካለማዊ ዘፈን ነው። እኔ እኮ እዚህ አሁን ባመጣላችሁ ዘፈን ታዳምጣለች የሚሉ ሰዎች ስላሉ ብዬ ነው። ሁለተኛ ደግሞ ኮፕራይት እንዳይሆንብኝ ስላልኩ ነው እንጂ እነሱ እንኳን አልሰማችሁም። ግን ባሳያችሁ ወላሂ ነው የምላችሁ፣ የዘፈኑ ይሻላል ከነዚህ ሰዎች ማለት ነው። እነዚህ እኮ ያስነኩ ተላይ ገልጸው እንጤ አዳራሽ ላይ የሆነ መዝሙር ሲከፈት ጊዜ መንፈስ ቅዱስ ተገለጠልን ወይም መንፈስ ቅዱስ ወረደ ተብሎ ማለት ነው። የሌለ የያዙኝ ልቀቁኝ ይላሉ። ዛሬስ የሆነ አዳራሽ ላይ የሆነ ግለሰብ ዛሬ የእንትና የሆነ መንዞማ፣ ምርቃ፣ ነሽዳ ምርቃት ነውና ተገኙ። ከዛስ ሰለላ ሰለላ አስነካው ይባላል። ይሄ መሐባ ሊሆን አይችልም። አላሁ ሱብሓነሁ ወተዓላ በቁራን ምን ይላል? ጌታህን ከጩኸት በታች በሆነ ቃል በጠዋት እና በማታ አውሳ ከዘንጊዎችም አትሆን ይላቸዋል ለመልክት ከጩኸት በታች በሆነ ቃል፣ ዛሬስ ለሰለላላ ያሺህ ድረስልኝ እየተባለ ማለት ነው። ይጮሃሉ፣ ያፋጫሉ ምናምን። መልእክተኛው ልጅ ስለተወሰነ ለወንድ ልጅ ማጨብጨብን ከልክለዋል። ዛሬስ እንደ ሴት ይላሉ። ማን ወንዶች ማለት ነው? ወይ የጆሮ ጌጥ አላደረጉ ወይ ቀሚስ አለበሱ ወይ ደግሞ ሂጃብ አላደረጉ ግን ይላሉ። ወንዶች ይደብራል። ወንድ ልጅ አድርጎ የፈጠረ ለዚህ አይደለም። እሺ እንመልከት። አላህ ምስክሬ ነው። ይሄ የኦሮምኛ ጭፈራ በመሃል ማለት ነው። በቃ ነሻጣ ውስጥ ስትገቡ ጊዜ የሌለ ምርቃና ውስጥ ስትገቡ ጊዜ መንዞማ መሆኑ እረሳችሁት። ምን ታረጋላችሁ? ወደ ላይ ዱላ ነው የቀራቸው። በነገራችን ይሄ የኦሮሚያ ባህል ላይ ዱላ ወደ ላይ ማንሳት አለ አይደለም? እሱ ብቻ ነው የቀራችሁ ወደ ላይ መዝልም ኦሮምኛ ዳንስ ማለት ነው። ወነ አውዙ ቢላ ሙሐመድ ብኑ ዐብድላ ለ ነቢ ጀና ምጫኑ ጠበ ሙሐመድ ብኑ ዐብድላ ሐቢቢ ያ ረሱላ ወነ አውዙ ቢላ አሁን ይህ ሴቶቹ ራሱ አደብ የላቸውም ን አሁን እነዚህ ሴቶች ማለት ነው ሚያገቡ ወንዶች ነው የሚያሳዝኑ። ገና ሳታገባ እንዲህ ምትዘል ከሆነ አገብታ ደግሞ ለልጅህ አትሆንም። ሰላም ብሎት ማለት ነው ኪሱ ላይ ብር፣ እኔ ግርም ነው ያለኝ። ይሄ መንዞ ስመለከተው ህዝቤ ማለት ነው እየተነሳ መቶ ብር ሁለት መቶ ምናምን ነገር ይገጫቸዋል። ቢዝነስ አደረጉት። መልክተኛው አለይሂ ሰላቱ ወሰላም እየነገዱ ነው። ሸቃዮች ናቸው። ሙሃባ እንዳይመስላችሁ፣ ሽቀላ ነው። ዛሬ ላይ ማለት ነው እስ አንድ ዘፋኝ ዓለማዊ ዘፈን ላይ የሙዚቃ ኢንዱስትሪ ላይ ያለ ወይም የሆነ አርቲስት በዓለማዊ ዘፈን ላይ የምናውቀውና ሙነሺድ ወይም ደግሞ ኢስላሚክ ነገር የሚሰራ ይሄ የፊልም ኢንዱስትሪ በሉት ኢስላሚክ አርት ላይ ያሉት ምናምን ተመልከቷቸው እስኪ። እስልምና አርት የሚባል የለም። በነገራችን ግን እነዚህ ሰዎችን ተመልከቷቸው። ሀብታም ናቸው ምክንያቱም ስለሚሸቅሉ ማለት ነው። አንዳንዶቹ ኢቭን ከፊልም ዓለም የወጡት ራሱ ኢስላሚክ ፊልም ለመጀመር ነው። ሽቀላ ማለት ነው። ከዝናብ ሸሽቶ አሸንዳ ላይ ተንጠለለ። ከዝናብ ዝናብ ላይ ብዙም ዝናብ የለም። አሸንዳ ላይ ግን በደንብ ዝናብ ታገኛለ ወይም ውሃ ታገኛለ። አሁን እዚህ ጋር እናቶች አሉ ምናምን ነገር እና ጠንቋ ይመስለው ምናምን አዊዙ ቢላ ምነሽ ሸይጣን ረጅም ምንድን ናቸው አሁን እነዚህ ወላሂ ወደ ላይ እየዘለሉ ነው። እኔ የዋሸሁኝ አይደለኝ። ቪዲዮን እያያችሁት ነው አ ወደ ላይ እየዘለሉ የሆነ ምን ልበላችሁ ጠንቋ የሆነ ጥንቆልናው ሲነሳበት ጊዜ የሚያጓሩ ምናምን የሚለው ነገር እነዚህ ሰዎች ላይ አያለው። ያንፀባርቁታል ጭምር ማለት ነው። አሁን እነዚህ ሰዎች ዲነል ኢስላምን እያንቋሸሹ ነው። ዲነል ኢስላምን ሌሎች ሰዎች ዘንድ ሌላ ኢሜጅ እንዲኖረው ነው። ዲን ኢስላም እንዲህ አይደለም ብራዘር። ነሽዳ በላው ነሽዳ በግጥም መልኩ በዜማ መልኩ ምንም አይነት ጃቢ ሳይኖረው ነሽዳ ማለት ይቻላል። ነሽዳ ማለት ግጥምን ድምጽን ጮክ አድርጎ በዜማ መልኩ ማንበብ ማለት ነው። ችግር የለው፣ ዜማ የሚለው ችግር የለው። ለምሳሌ ቁራን በዜማ መልኩ ምናምን እናነብ እንችላለን። ስለዚህ እነዚህ ሰዎች አላህን ሊፈሩ ይገባል። እነዚህ ወጣጤዎች ማለት ነው። ምክንያቱም ወጣጤ ስለሆኑ ነው። በነገራችን ላይ በሚገባቸው ቋንቋ ነው የምናወራው። ምክንያቱም ዝንጀሮ ዝንጀሮን ካላልከው ሰው ነኝ ይላል። እና እነዚህን ሰዎችን ደግሞ ቆማጣ ቆማጣ ነው እንላለን አራት ነጥብ። አይ እግር አለ ካልከውማ በቃ እግር እንዳለው አስቦ ይቆማል። ገባ። በዛን ጊዜ ምንድነው የሚሆነው? ጭራሽ አናቱ ሊፈነከስ ይችላል። ምክንያቱም መቆን ስለማይችል ማለት ነው። ግን እግር እንደሌለው ከነገርከው ግን ይጠነቀቃል። ዛሬ መጠንቀቅ አለ ወይ? በፍጹም የለም። ለማንኛውም በሌላ ቪዲዮ እስከምንገናኝ ወሰላሙ ዐለይኩም ወረሐመቱላሂ ወበረካቱ ማሰለ